አሰላም ዓለይኩም ወረሕመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት አላችሁ? እኔ አልሐምዱሊላህ ሰላም ነኝ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት ይጠቅማችኋል። በተለይ በቅርብ ጊዜ ለምትሳፈሩ ኪሎ እንዴት ያልፋል፣ ስንት ኪሎ ከሳውዲ አየር መንገድ እስከ ኮምቦልቻ ትራንዚት ድረስ አብረን ኮምቦልቻ ድረስ አሳያችኋለሁ ያለውን ነገር በትዕግስት ብቻ እናንተ የጠበቃችሁ የጠቅማችኋል ይጠቅማችኋል ያው ሪከርድ እያደረግኩት ነው እንደገና ማለት ነው በሪካብ ነው ገብቼ ዛሬ ግን ሪከርድ የማደርገው እንሻላ ለድምጽ በጣም ይቀርታ ትንሽ እንትን ያለ ድምፅ ነው የማደርገው እና ማለት ነው ብዙም እንትን አላልኩኝ ሲቀጥል ያው ነው ማለት ወደ ጉዳይ ጉዳይ ሲገባው፣ ማለት ነው አልሐምዱሊላህ፣ ከለ ሐምድ ለዚህ ቀን ላደረሰ ጌታ በሰላም ወጥቶ በሰላም መመለስ ለሀገራችን ለሁላችሁም ተመኘ። ሁላችሁ በሰላም ወታችሁ በሰላም መግባትን ለሁላችሁም አላህ ያድላችሁ፣ ላሉ ፈጣሪ ያድላችሁ፣ ይህቺን ቀን ያድላችሁ። ሲቀጥል ወደ ኢትዮጵያ ስንሄድ ካርጎ ማረቅ ካርጎ ማላደረግን ማለት ነው ኮተታ ኮተታ በጣም ብዙ ቀን ይከብዳል ያለው ነገር ለሄድ ይህን ገራችሁ በጣም ነው የሚያጨናንቀው። ሊሄዱ ሲሉ ግን ሁላችንም እንጨናነቃለን። እውነት ደግሞ እምላችሁ እኔ በራሴ ላይ ያየሁት ነገር አንገራችሁ ሪፖርት ተገባችሁ በኋላ ደግሞ ያ ጭንቀት፣ ያ ምናምን ነገር ቁርጥና ቆራጥ ነው የምትሆኑት። ያለው ስሜት ያየሁት እኔ ጋር ያለው ነው። እንግዲህ እናንተም ደግሞ ቤት ጋር ያላችሁን መገና ስትወጡ ምናምን ያለውን ጭንቀትና በኤርፖርት ላይ ከገባቸው በተለይ ጓደኛ እንደ እኔ በተለይ ሀበሻ አግኝታቸው የማታውቁ ሰዎች ሀበሻ ስታገኙ፣ በነገራችን ላይ አንድ ኤርፖርት ላይ ከታዘብኩት ነገር በሰላም ማለት ፈቅዳቸው የምትሄዱት እና አንዳንድ ሰዎች አሁን ኮንትራት ራሱ ሳይጨርሱ አሁን ሶስት ወር አራት ወር ራሱ ሳይሞላቸው መተው የሚሄዱት ወደ ቤተሰብ ያላቸው አመለካከት እና እንደዛ አይነት ሁለት ልጆች አይቼ ያለው ስሜት በጣም ከባድ ነው። እሱን አያደርግባቸው ሌላው ነገር ግን ከስንት ጊዜ በኋላ ወደ ሀገራችሁ የምትሄዱ በጣም ደስ ይላል። ያው የኢትዮጵያ አየር መንገድ ኪሎ ስንት ሄደ ምናምን ምናምን ሳላሳየኋችሁም በሁለት ሻንጣ ከሆነ አሁን ሰዓት ላይ ብዙ ኪሎ አያሳስብም። አስር ኪሎ በእጃችሁ ትይዛላችሁ። ያው ሪፖርት ወደው ነው እንትን ያልኩት አልቀረጽኩም ማለት ነው። እንትን ላይ ሳውዲ ሪፖርት ላይ ደስ የሚለው ነገር በጣም ነው ወዲያው የሚያቀለጣጥፉት እና እንድበፍቶ አደለም እኔ ከዚህ ጊዜ ሂጃለውኝ ና

እና መስኮት ጋር መቀመጥ ይጠቅማል። ለመስኮት ጋር የተቀመጥኩት እና አቀራረጹን እንዴት እንደያችሁ ከሆኑ ታድርጉልኝ። ሌላውን ሀሳብ እንትን እላችኋለሁ ማለት ነው። እና ሪፖርት ላይ የቃ መዘርፈ ምናምን የለም ብዙ። እንደውም እንዴት እንደዛ አልሆነም ስላችሁ። በፊት ግን መስሪዎች ነበሩ። አሁን የሚሰሩት ግን ህንዲ ምናምን ስሄድ ናቸው እና ኪሎ ላይ ብዙ የማይቆጣጠሩ ያ ስላችሁ። በጣም አይደለም ግን በሁለት ሻንታ ከሆነ ከአምስት ኪሎ ሀያስድስት ሀያሰባት ኪሎ ድረስ ማሳለፍ ትችላለች። ኪሎ ኪሎ ማለት ነው። ካስ በጓባችሁም ደግሞ በጣም መጓጓዙ ግን ያደግማችኋል። ተከሻችሁም በተለይ አዲስ አበባ ብቻ ማትወርዱ ወደ ኮምበልሻ ወለት የክፍል ሀገር በረራ ደግሞ ሁለተኛ፣ ለምሳሌ እስተ መቀሌ፣ ጎንደር፣ ብዙ ሀዋሳ ብዙ ነገሮች ቦታ አለና ያተሰፋሪ ከሆናችሁ ይህ በጣም አድከም ነው። የእውነት ያለ ተፍትሽ ልነግራችሁ አልችልም። በጣም ማለት ይፈተሻል ስላችሁ ዝም ብሎ ሸቃችሁን እየተወጣ ምናምን አይደለም፣ ግን እንትን ላይ አድርጉላችሁ ነው። በተለይ ኢትዮጵያ ነው ይሄን ተፍትሽ በጣም ያየሁት። አረቡ አገር ላይ እውነት ለመናገር መስተንግዶ የሚያው እንግዲህ፣ ሁሉ ሁሉ ጊዜ አብሻይ ሰው ሀገር ተወዳላችሁ ልትሉ እንችላላችሁ፣ ግን እኔ ካየሁት ነገር ነው እና ነው የምናገረው። ማለት ስራቸው በጥንቃቄ ተቶሎ ነው የሚሰሩት። መስተንግዶ ላይ ሰዎች አይጉላሉ ሰው ተሰልፏቸው የሚያሳየየሚያች ወረቀት ለመሄድ በትንሹ ነገር ነው። ሴቶች የሚፈትሹ ከሆነ ወንዶቹ ከሆነ አስገብተው በቃ ተፍትሽ ብዙም የለም። እንትን አሻራ ይሰጣል፣ ካሜራ ፊትለፊት ይታያል። እንትን ለሚለው በቃ ተፍትሽ የሚባለው ነገር እዛ ጋር ሁላችንም ኤሌክትሮን ነገር ሁሉ ላይ እናስቀምጣለን። ያው ታቆታላችሁ ማለት ነው። አንዴ ነው እኔ ከዛ ውጭ ላይ ጫማ ራሱ አላወጣንም። ደም ተስግብዴም አስታውሳለሁኝ አውጥተናል። አሁን ግን አላወጣንም። አሸራፍ ጃንት ምናም ሰጠን እንትናል አንድ እንትናል ያው ዕቃችን ሄደ። እንደዚህ ጃኬት አውጡ፣ ካልሲ አውጡ፣ ጫማ አውጡ፣ ምናምን ምናምን ነገር አልተባልም። ቀጥታ ነው የገባ ነው እናለፍ። ምንም እንትን ግርግር የለም። ከዛ ወዲህ እንትናችን ቁጥራችን ማለት በሁሉም በየክፍለ ሀገሩ መጠብ ያኔ የምመፈልግ ያለ ነገር ነው። ለምሳሌ ብዙ ሰዎች ይደናገራቸዋል። ደግሞ ያው ከኔ አንጻር ያየሁት ነገር ያው እኛ በተለይ ደግሞ ነው ያለው ሳውዲ ደማ ነው እና ወጥ ማክ ሰዎች በጣም ብዙ ይደናገራቸዋል፣ እና ያው ቁጥር ይጻፋል እዛ ላይ አረበኛ ስለሚቻል ዙሮ አረበኛ ዘበይ አቡቱ ሰራተኛ ስላሉ፣ ይሄ ቁጥር እንዴት ነው? እኔ የት ነኝ? ይሄ ክፍል ወዴት ነው የሚወስደው? ማለት የምንቀመጥበት ወንበር ለእኛ ቅርብ የሆነ መሆን አለበት። ሆ እንዳይደናገረን ለምሳሌ እፎቅ ይሆናል። ታችሁንን የምንጠብቀው ነገር ይሆናል። እዚ ላይ ያን በቅርብ የምትመጡ ሰዎች መቼም ቢሆን ጥንቃቄያችሁን ካልገባችሁ መጠየቅን፣ አረብኛ እንግሊዝኛ የምታነቡ ደግሞ ከሆነ በእንትኑ ላይ በየ ሎሃ ነው የሚባለው፣ ታጽፎ አለ ማለት ነው። እሱም በሱ ማድረግ ትችላላችሁ፣ እንደዛ ማድረግ ትችላላችሁ። ወደ ኢትዮጵያ ደርሰ ማለት ነው ብስሚላ ያለ ጉዞ በእርግጥ በባስ በፊት ምናም እንደዛ መሄዱ ቀርቷል። ማለት ከብሌ መጀመሪያ እንዲወር ነው። በፊት እኔ የማውቀው እንትን ብለን እንትን ባስ ይገባ ነበርናበትራንዚት በባስ ነበረ ወደ ኤርፖርት የምንገባው ማለት ነው። ግን ቀጥታ ደስ የሚለው እንትን ይዘረጉና ልክ እንዳረባ ሀገሩ ቀጥታ ወደ ኤርፖርት ነው የሚያስገቡን። ግን ኤርፖርቱ እኔ በጣም ረዝሞብኛል። እኔ ያለቅም ታዩትአላችሁ እንዴት ረዘመ እንዴት አለት ዶክተር አብይ አዲስ ሆቴል እንዳትሉኝ እኔ ግን አላውቅም። ግን በጣም ብዙ ነው የተቀየረብኝ። በእግር የሚሄዱ ይበዛል፣ አሰንሰራ የለም፣ ሌፍት የለም። የሆነ ነገር እቃ በእጃችሁ ይዛችሁ በወገባችሁ ደግሞ ከባባር ነገር ነው የምንይዘው። ለምሳሌ ስልኮች፣ ሻህን ምናምን በጣም እጃችሁን የሚያማችሁ ነገር ስለምስከው እንደገና ደግሞ አስር ኪሎ በእጃችሁ የምትገትቱት ነገር አለ። በተለይ ልጅ ይዘው የሚሄዱ ሰዎች እኔ ልንገራችሁ 4500 ብር ከፍለ ልጅና ከብትሉ ማለት ነው። እንደዛ ሆኖ እየተሰቃዩ አሁን ለምሳሌ ከጅዳ ምናምን የመጡ ከኛም ከደማ ብዙ ልጅ ያዙ ሁለት ሶስት ምናምን አሉና እንዴት እንድትሰቃዩ። ምክንያቱም የህፃን ልጆች ቃይ ይዛሉ በእጃቸው አስፈላጊ የሆነ ነገር ና ያን ይዞ ከአንድ እዚያ ከዚህ በእግራቸው ብዙ ነገር ተጉዘው የሚያለቅሱባቸዋሉ ና በጣም አስቸጋሪ ነገር ካየሁት የእውነት ያው ዋጋ ቢቃ አንዳንዴ እንዴት ልጅ እኔ ለራሱ ፈርጅባቸው ነበር። ወደ ኢትዮጵያ የሰው ልጅ ይዞ ለመሄድ ይህን ውሀ ለዋጋ ይጠየቃል ምናምን ብዬሽ ነበር እና በጣም ከባድ እና ፈታኝ ነው ሲቀጥል ኢትዮጵያ ላይ ሰው እራሱ አያግዛችሁ ማለት አሁን አረብ ሀገር ላይ እንትን ካል ሴቶች በተለይ እንደዚህ ሻንጣሽን ወዳዊ ስቅል እንደዚህ ውርድ ምናምን ነገር እዚህ ግን በቃ ለራስሽ ነው በተለይ ዛንት እዚ አድርጊ እንደዚህ አድርጊ ቀስ ብለሽ እንደዚህ ስሬ ሆናም ነው ብለው ያው አዲስ አበባ እዚህ እየገባን ነው ማለት ነው በዛውም እያየ ጎበኛቸው ትንሽ ና የቀረን መስን ሰዓት ሰዓት ነው የፈጀው፣ ግን በጣም ብዙ ሰዓት ነው የፈጀብን 3 ሰዓት ከሳውዲ 3 ሰዓት ከአምስት ደቂቃ ከአራት ደቂቃ አካባቢ ነው የተነሳ ነው። ኢትዮጵያ የገባነው 7 ሰዓት ከስንት ማለት ነው ከአስር ደቂቃ እንደዛ ምናምን ነው። አንድስ በኢትዮጵያ እንደ ሰዓት ምናምን ማለት ነው ያኔ ከሶስት ሰዓት ማለት ከሌሊቱ ዘጠኝ ሰዓት ነው፣ ስምንት ሰዓት አካባቢ ማለት ነው። ስለግኝ ሶስት ሰዓት እንዲዘናል ባለ ስት ሰዓት ማለት ነው ይመስለኛል። እና አንድ ሰዓት ከአንድ ሰዓት ነው ይገባ ነው። አንድ ሰዓት በኢትዮጵያ ከጠዋት አንድ ሰዓት በሳውዲ ደግሞ ሰባት ሰዓት ከምና ሰባት ሰዓት ላይ ማለት ነው። ከጠዋት የሚባለው እንደዛ ማለት ነው። እያኮበኮበን እያኮበኮበን እዚህ ጋር ማለት ነው፣ ደስ ሲል